ባየር ሙኒክን ጉዳይ እንመልከት። በሊቨርኩሰን ሶስት ለዜሮ በሆነ ሰፊ ውጤት አሸንፏል። የፍጹም ቅጣት ምቱ በጣም አስኪ ነበራለን። እንዴት እንደዚ አይነት ስህተት እንደሚሳር ራሱ በጣም ግራ ያገባል። ግን ደግሞ ሊቨርኩሰን በሜዳ ያደርጋል። የመልሱን ጨዋታ ከባድ ይመስላል ሶስት ለዜሮ ውጤትን ቀልብሶ ማለፍ ይህንን ጉዳይ እንመልከት። ሶስት ለዜሮ ውጤትን ቀልብሶ ማለፍ በጣም አስቸጋሪ ነው። ደግሞ ከባየር ሙኒክ አይነት ባላ ጋራ ጋር ሲሆን፣ በመጨረሻ ከረጅም ጥበቃ በኋላ ነው ባየር ሙኒክ የሻቢ አሎንሶን ቡድን ያሸነፈው። በተለያዩ አሰልጣኞች ሞክረዋል። እሱ የባየርን ሀላፊነት ከተረከበ በኋላ ብቸኛው ምክንያት ላይሆን ይችላል ግን ዩሊያን ናግልስማን የተሰናበተው በሻቢ አሎንሶ ሰው ባየር ላይ ፈርኩሰን ከተሸነፈ በኋላ ስለዚህ ሌሎች ናግልስማንን ከሀላፊነት ለማንሳት ምክንያት የነበሩ ችግሮች የነበሩም ቢሆን ለምሳሌ ከማኑዌል ኖየር የግብ ጠባቂዎች አሰልጣኝ ጋር የነበረው ችግር አለ ከአንዳንድ በመልበሻ ክፍል ውስጥ ካሉ ሲኒየር ተጫዋቾች ጋር የነበሩት ችግሮች ነበሩ ቡድኑ ሜዳ ውስጥም በቪያሪያል ከተሸነፈ በኋላ ሰዎቹን መጠራጠር ጀምረው ነበር ሌሎች ምክንያቶች ነበሩ ግን ኢሚዲያት ምክንያቱ ግን በሻቢ አሎንሶ ቡድን ከተሸነፈ በኋላ ቶማስ ቱኸል ተሳክቶላቸው በለስ ቀንቷቸው ባለፈው የውድድር ዘመን የአሎንሶን ቡድን በልጠው የቡንደስሊጋ ሻምፒዮን ቢሆኑ ኖሮ ይሄን የባየርን አሰልጣኝ የሆኑ ነበር ቡንደስ ሊጋውን አላሸነፉም። ምክንያቱም በተለይ በዛ ቁልፍ የካቲት ጨዋታ በአሎንሶ ቡድን ሶስት ለዜሮ ስለተሸነፉ በረጅሙ ሂደት መጨረሻ የእሳቸውንም ስንብት በቀጥታ ኢንፍሊክት ባያደርግም፣ ግን ለመሰናበታቸው አንድ ምክንያት ነበር። ከዛ ጨዋታ በኋላ ከሆነ ወዲያው መግለጫ የወጣው አሁን አይባረሩም፣ ግን ከውድድር ዘመኑ መጠናቀቅ በኋላ ከባየርና አሰልጣኝነት ይነሳሉ የሚል ዜና ሰማን። አሎንሶ ያደረሰባቸው ቁስል ነው እሱም ኮምፓኒ፣ መጣ ቬንሶን ኮምፓኒ ስድስተኛ ሰባተኛ ተመራጭ ሆኖ ነው የመጣ ወደ ባየር ሚኒክ ግን የሞከራቸውን አሰልጣኞች በሙሉ ከራኒክ እስከ አሎንሶ፣ ከግላስነር እስከ ስሎት ሌሎችንም አሰልጣኞች ሞከረ፣ አልተሳካ። ስለዚህ መጨረሻ ላይ ቬንሶን ኮምፓኒን ቀጠሩት እና ሶስት ጊዜ ተጫወተ ከአሎንሶ ጋር በዚህ ውድድር ዘመን፣ በሶስቱም አላሸነፈ። እንዲያውም በዴፍፒ ፖካል በአስር ተጫዋች ተጫውተው ጭምር አንድ ለዜሮ አሸነፉና ባየር ሚኒክን ከአንድ ውድድር አስወጡት። በቡንደስሊጋ ሁለቱንም ጨዋታ ቻን የተለያዩት ግን ትላንትና ቀንቷቸዋል። ግን አንደኛው ጨዋታ ለምሳሌ የመሸነፍ ስሜት የነበረው የሌቨርኩሰን ብልጫ አስደናቂ ስለነበር አንድ ኢንስቲትዩት ፎር ኮንቴምፖራሪ ሂስትሪ የሚባል የሪሰርች ተቋም ምን አለመሰለሽ ባየርን ከተመሰረተ መቶ 2ያ አምስት ዓመት ሆኖታል። በመቶ 2ያ አምስት ዓመት ውስጥ ግን ሁለት ሙከራ ብቻ አድርጎ ወጥቶ ሁለት ሙከራ ብቻ አድርጎ እንዲወጣ ግን አስገድዶታል፣ የሻቪ አሎንሶ ባየር ሊፈርጉሰ። ስለዚህ የድሮ ተጫዋቻቸው የባየር ሙኒክ ኤኒግማ ነበር። በቃ እንዴት ነው የእሱን ቡድን የምናሸንፈው የሚል ራስ ምታት ነበራቸው። ብዙ የጎል እድሎችን ፈጥረዋል በዛ ጨዋታ መጨረሻ ላይ። ትላንትና ነው የማሸነፊያው እለት የነበረው እና ሶስት ለዜሮ አሸንፈው በሚቀጥለው ሳምንት የሚደረገውን የቤት ስራ ከሞላ ጎደል በአብዛኛው በአብዛኛው አጠናቀዋል ማለት ይቻላል። ጨዋታውን በተመለከተ ባየርን ማሸነፍ ይገባው ነበር። የተሻለ ቡድን ነበር። ያው ሌሎች ጨዋታዎች ስለነበሩ ሌሎች ዲስትራክሽኖች ነበሩ። ሙሉ ትኩረት አንድ ጨዋታ ላይ ማድረግ ብቻ ያስቸግራል። በእርግጥ የበለጠ ድራማ የነበረው የፒኤስጂ እና የሊቨርፑል ጨዋታ ስለነበር እኔ ቀልብ በአብዛኛው እዛ ላይ ነው። ግን የሌፈርኩሰን ተጫዋቾች ለባየር ሚኒክ ድል የተቃና ትብብር አድርገዋል። ለምሳሌ ጨዋታው ያለቀው ማቴዮ ኮቫር ስህተት ሲሰራ ነው። አሎንሶ በዚህ ውድድር ዘመን አንድ የሚከተለው ፖሊሲ በቻምፒየንስ ሊግ ሌላ ግብ ጠባቂ በቡንደስሊጋ ሌላ ግብ ጠባቂ መጠቀም ነው። በቡንደስሊጋ አምበሉ ሉካስ ሬድስኪ ነው ግብ ጠባቂያቸው፣ በቻምፒየንስ ሊግ ማቴያ ኮቫር ነው ግብ ጠባቂያቸው። ስለዚህ በሁለት የተለያዩ ውድድሮች ሁለት የተለያዩ ግብ ጠባቂዎች መጠቀም ፖሊሲን ቀጥሎበታል። ትላንትና የባየርን ሁለተኛ ጎል ሲቆጠር ከዮሹዋ ኪሚ ትላንት በጣም ግሩም የነበረው ዮሹዋ ኪሚች ይህ ነው ክሮስ ወደ ሳጥን ያደረገው። ምንም አደጋ የሚፈጥር ክሮስ ግን አልነበረም። በሱ ደረጃ ያለ ግብ ጠባቂ በቀላሉ ለሊ ፈርኩሰን የሚጫወት ግብጠባቂ ጠባቂ ለቻምፒየንስ ሊግ ውድድር የተመረጠ ግብ ጠባቂ በቀላሉ እንዲይዘው የሚጠበቅ ኳስ ነው ከመዳፎቹ ያፈተለቀው እና አጠገቡ ደግሞ አድብቶ የጠበቅ የነበረው ጀማል ሙሲያላ ሊሳት ከማይችል ርቀት ነው ኳሱን ያገኝ። አሁን የሰውነት ቋንቋውን ብታይ፣ ለምሳሌ ይሄ ኳስ ክሮስ ሲደረግ ማሪዮ ኤርሞዞ ባለፈው ጥር አሎንሶ ወደ ባያሬና ካመጣቸው ተጫዋቾች መካከል አንደኛው ግብ ጠባቂ ኳሱን ይዞታል ብሎ ዞሩ ይሄደ እኮ ነው፣ ከእጁ ሲያፈተልግ። ይሄ ቅጽበት በ21 ደቂቃ ውስጥ ከሌቨርኩሰን ጨዋታው አፈትልኩ የወጣበት መጀመሪያ ነው። ባየርን አንድ ለዜሮ ቢመራም ግን ለምሳሌ ያው ኡፓሜካኖ እንዲህ አይነት ጨዋታዎች ላይ ሳት የሚለው ነገር አለ። እንደው በልዝብ አገላለጽ ብዙ ጊዜ ጥሩ ሲጫወት ይቆይና ከና ኦክስቡርግ ጋር ምናምን የቻምፒየንስ ሊግ ደህና ጨዋታ ላይ የድሮ ማንነቱ ትዝ ይሏል። ኡፓሜካኖ ነቱ ሚር እንኳ ኳስ አሳጥሮ ለማኑዌል ኖየር እሰጣለሁ ብሎ ፍሪምፖንግ ያን ኳስ አግኝቶት ነበር። ፊት ለፊት እኮ ነበር የተገናኘው ፍሪምፖንግ ከማኑዌል ኖየር ጋር። ስለዚህ አልፎ አልፎ የጎል እድልም እየፈጠረ ነበር። ምንም እንኳ በድጋሚ ሻቢ አሎንሶ ንጹህ ዘጠኝ ቁጥር ባይጠቀምም ትላንትናም ሀያ ሁለት ጎሎችን ያስቆጠረውን ፓትሪክ ሺክን በሁሉም ውድድሮች ተጠባባቂ ወንበር ላይ አድርጎን የጀመረው ጨዋታውን። ቪክቶር ቦኒፌስም ሌላ አያጥቂ አማራጭ ነው። ግን በድጋሚ ንጹህ አጥቂ አልተጠቀመም። ግን ጨዋታ ውስጥ ነበር ሌቨርኩሰን፣ ማቴዮ ኮቫር ይህንን ስህተት እስኪሰራ ድረስ። ከዚያ በኋላ ነው እነዛ የስህተት ቀጣይ ክፍሎች በ21 ደቂቃ ውስጥ የተፈጠሩት። ማቴዮ ኮቫር ይህንን ስህተት ሰራ፣ ጎል ተቆጠረ። ባየርን ሁለት ለአንድ መምራት ሁለት ለዜሮ መምራት ጀመረ ግን በመጀመሪያው አጋማሽ መጠናቀቂያ አካባቢ ሀሪኬን ጥፋት ሰርቷል በሚል ውዝግብ ተነስቶ ነበር። በዛ ውዝግብ ውስጥ ተሳትፎ የተገኘው ሙኩዌሌ በአርቢትሩ ማይክል ኦሊቨር ቢጫ ካርድ ተመልክቶ ነበር። የማይገባ ቢጫ ካርድ ነው። የማያስፈልግ ኢንታንግልመንት ውስጥ ስለተገኘ ነው ይሄ ነገር የሆነ የዛ ትርምስ ውስጥ ስለተገኘ ነው እንደዛ የሆነው። አሁን አንዳንድ አሰልጣኞች ተጫዋች ቀይሮ ያስወጣሉ። ለምን አሎንሶ እንዳቆየው አላቅም ዴቪስ ኮማ፣ በጣም ፈጣን አብዶኛ የክንፍ ተጫዋቾች ናቸው። ስለዚህ ለቀኝ ተከላካዩ በየትኛውም ጊዜ ለሁለተኛ ካርድ ሊያጋለጡት ይችላሉ። አሰልጣኙ የቀይሮ ማስወጣት ነበረበት። ተጫዋቹ የማይገባ መተናነቅ ውስጥ ገብቶ ነው ያንን ቢጫ ካርድ የተመለከተው። ሁለተኛ አጋጣሚ ሲመጣ ተሳስተዋል ልንል አንችልም። አርቢትሩ በቀይ አስወጡት። ስለዚህ ባየር ሌፈርኩሰን የጨዋታውን ወሳኝ ምዕራፍ በአስር ተጫዋች የተጫወተው ኪንግስሊ ኮማ የሀገሩ ልጅ ላይ ነው ጥፋቱን የሰራው። ስለዚህ ሁለተኛው የሌቨርኩሰን ስህተት ይሄኛው። ሶስተኛው ተቀይሮ የገባው ኤድሞንት ታፕሶባ የማዕዘን ምት ሲመታ ተጠመጠመ ሀሪኬ ላይ። በቻምፒየንስ ሊግ ደግሞ ምናልባት በቡንደስ ሊጋ በሊግ ጨዋታዎች ላይ ሊታለፍ ይችል ይሆናል። አሁን ከጨዋታው በኋላ እኔ ማይክል ኦሊቨርን አውቀዋለሁ አለ ግራኒት ጃካ፣ በእንግሊዝ ቢሆን ይህንን የፍጹም ቅጣት ምት አይሰጥም። ቻምፒየንስ ሊግ ግን ሌላ ነው የሚያሳየን። ይሄ በየሊጎቻቸው በዳኝነት ውሳኔ አሰጣጣቸው ከዚህ የተለየ ውሳኔ በመወሰን የምናውቃቸው አርቢትሮች፣ ቻምፒየንስ ሊግ ሲመጣ ግን ዩኤፋ የሚፈልገው የዳኝነት አይነት አለ። ለእያንዳንዱ ትንንሽ ኮንታክት የፍጹም ቅጣት ምት ይሰጣል። የቻምፒየንስ ሊግ የዳኝነት ባህሪ ይሄ ነው። ተጫዋቾች ሲመጡ የውድድሩን የዳኝነትም አይነት አዳብት ማድረግ አለባቸው። ኤድሞንድ ታብሶባ ያንን አይነት የራግቢ ፋውል ከሰራ በኋላ የፍጹም ቅጣት የምታይሰጥም ብሎ ካሰበ የእሱን አናሊቲካል አለመሆን የሚያሳዩ ዳኝነቱን አዳፕት አለማድረጉ እንደሚያሳዩ ታየ። በቪአር ሄደዋዩ የፍጹም ቅጣት የምትሰጡ ሀሪኬን የውድድር ዘመኑን ሰላሳኛው ጎል አስቆጠረ። ለዘጠኝ የውድድር ዘመን ሰላሳ ጎል፣ በእያንዳንዱ የውድድር ዘመን ቢያንስ ሰላሳ ጎል ሀሪኬን እና ትላንትናም በቻምፒየንስ ሊግ በአሲስትና በጎል መጠን ሩኒን፣ ሪካርድ ተጋርቷል። ዴቪድ ቤካም ብቻ ነው የሚበልጠው። ሀምሳ ሁለት ጎል ሲደመር አሲስት ያለው ዴቪድ ቤካም፣ ለማንቸስተር ዩናይትድና ለሪያል ማድሪድ በኋላ ለጥቂት ጊዜ ለኤሲ ሚላንና ለፔዤ ሲጫወት ማለት ነው። እና አሰልጣኝ ሻቢ አሎንሶ ጨዋታው ካለቀ በኋላ ባየርን እንዲያሸንፍ ከፍተኛ ትብብር አድርገናል። ዊ ዲድ ኤቭሪቲንግ ዊ ኩድ ቱ ሜክ ሹር ባየርን ዎን እና መራር ምሽት ነው የሚል አስተያየት ሰጠ። ግን አንድ በኮምፓኒ በኩል የታሰበበት የሚመስል ተደጋጋሚ ነገር በጨዋታው ላይ ታይቷል። 19 ክሮስ አድርጓል። ባየር ሙኒክ ሀሪኬን አይነት በጭንቅላቱ ገጭቶ ብዙ ጎል ማስቆጠር የሚችል ተጫዋች ቢኖረውም የክሮስ ጥገኛ ቡድን አይደለም። ትላንትና ግን ከሌሎቹ ጨዋታዎች በተለየ ሁኔታ በተደጋጋሚ ክሮስ ያደርጓየ ናቸው። በማዘን ምትም ብዙ ጊዜ አጭር የማዘን ምት የሚጠቀም ቡድን ነው ኪም ኬን ኡፓሜካኖ ምናምን አይነት ረጃጅም ተጫዋቾች ያሉትም ቢሆን ጎሬትካም ጥሩ ነው ሲገጭ። ግን በአብዛኛው አጭር የማዘን ምት የሚጠቀም ነው እና ብዙ ክሮስ በማድረግ የምናውቀው ቡድን አይደለም። ትናንትና ብዙ አይደለም፣ ግን ከባየርን የተለመደ የክሮስ መጠን አንጻር ብዙ ክሮስ ነው ያደረጉት። አስራ ዘጠኝ ክሮስ። አንደኛው የቬንሰን ኮምፓኒና የእሱ ስታፍ ትንተና የሚመስለው የአሎንሶ ቡድን የማዕዘን ምቶች የመከላከል ድክመት አለበት የሚል ይመስላል። የመጀመሪያው ጎል ሲቆጠር ከክሮስ ነው የተቆጠረው። ሀሪኬን ገጭቶ ያስቆጠረው ጎል ከተሻጋሪ ኳስ የተቆጠረ ነው። ሁለተኛው ጎል ሲቆጠርና ግብ ጠባቂው ስህተት ሲሰራ ከክሮስ ነው። ደካማ ክሮስ ነው ወይ? ግብ ጠባቂው እንዲህ አይነት ስህተት መስራቱ ትልቅ ስህተት ነው፣ ግን ክሮስ ነው። ሶስተኛው የፍጹም ቅጣት ምትም ሲገኝ ከማዘን ምት የተሻገረ ኳስ ነው። ሶስቱም የአየር ላይ ኳሶች ናቸው። ሶስቱም ጎሎች የተፈጠሩባቸው ቅጽበቶች እነዚህ ናቸው። በእቅድ ግን ይመስላል፣ ምክንያቱም ከጨዋታው መጀመር ጀምሮ በተደጋጋሚ በጭንቅላት የሚደረጉ ክሮስ የሚደረጉ አጋጣሚዎች ስለነበሩ። ሌላኛው ግን ያው መቼስ አንድ አንድ ቪታስ ጌራሉታይስ የሚባል አንድ የድሮ የቴኒስ ተጫዋች ነበር እና ሁሌም ጂሚ ኮነርስ ከሚባል የቴኒስ ተጫዋች ጋር በጊዜው የዘመኑ ትልልቅ የቴኒስ ተጫዋቾች መካከል ሁለቱ ነበሩ 19 ሰማኒዎቹ ምናምን ላይ የነበሩ ማለት ነው። ቦሪስ ቤከር ምናምን ከመምጣታቸው በፊት አስራ ስድስት ጊዜ በተከታታይ አሸነፈው ባላ ጋራው እና አስራ ሰባተኛው ላይ ግን ሲያሸንፍ ምን ያለ መሰለ፣ ማንም ቪታስን አስራ ሰባት ጊዜ በተከታታይ ያሸንፉ ማለት ኦልሬዲ አስራ ስድስት ጊዜ በተከታታይ ተሸንፏል። ግን ለራሱ ሳቲስፋክሽን ለባየር ሙኒክ ስድስት ጊዜ በተከታታይ አልተሸነፈም። እንደዛ አይነት ብዙ ጨዋታ ያለማሸነፍ ታሪክ አልነበርም። መጨረሻ ላይ የሆነ ቦታ ቆሟል። እና ሁለት ተጫዋቾች አስደናቂ ነበሩ። አንደኛው ሃሪኬን ነው። ሀሪኬን በመጨረሻ ሊሳካለት ነው ዋንጫ ማሸነፍ። በቡንደስሊጋው ዋንጫ አሸንፎ አያውቅም። ትልቅ ዋንጫ ከቶተናም ጋር አምናም ከባየር ሙኒክ ጋር ግን፣ አምናም በአውሮፓ ከኪሊያን ምባፔ ጋር በርካታ ጎሎች ያስቆጠረው ተጫዋች እሱ ነበር። አሁን ደግሞ በዚህ የውድድር ዘመን እንደገና ገና ከሁለት ወር ተኩል በላይ የውድድር ዘመኑ እየቀረው 30 ጎል አስቆጥሯል። አሁን ቅድም ያነሳሁት 47ተኛ ከእንግሊዛውያን ተጫዋቾች መካከል አርባ ሰባተኛ የጎል ተሳትፎ ነው። ሰላሳ ሰባት ጎሎች በቻምፒየንስ ሊግ እና አስር አሲስቶች ከሩኒ እኩል ሆኗል ማለት ነው። ዴቪድ ቤካም ሀምሳ ሁለት ላምፓርድም እዚሁ ዝርዝር ውስጥ አለ አርባ አራት ራሂም ስተርሊንግም አርባ አራት ነው። ሶ በጣም አስደናቂ ውድድር ዘመኑ በድጋሚ እያሳለፈ ያለው በቡንደስሊጋውም እንደተለመደው ጎሎች እያስቆጠረ ነው። ስለዚህ እሱ አስፈላጊ ነበር ትላንትና የፍጹም ቅጣት ምቱም ጥፋት የተሰራው እሱ ነው። አስተማማኝ የፍጹም ቅጣት ምት ነው የመታው። ሰላሳኛ ተከታታይ የፍጹም ቅጣት ምቱ ነው በነገራችን ላይ ሳይሰት በመሀል ማለት ነው። ካልሳሳት ለመጨረሻ ጊዜ የፍጹም ቅጣት ምት የሳተ ሁለት ሺ ሀያ ሁለት የዓለም ዋንጫ ላይ ነው፣ ካታር። ፈረንሳይና እንግሊዝ ሲጫወቱ ጨዋታው ሊያበቃ ሲል በመጨረሻ አስር ደቂቃ ውስጥ ነው የእንግሊዝ ብሔራዊ ቡድን ፍጹም ቅጣት ምት አግኝቶ ወደ ላይ መታው እና ለመጨረሻ ጊዜ ፍጹም ቅጣት ምት የሳተው ያኔ ነው። እኔ ዘጠናኛው ደቂቃ ላይ ሆኑ ብዙ ጊዜ ይጠየቃሉ ሰዎች ህይወትህን ለማዳን የሚሆን የፍጹም ቅጣት ምት የሆነ ሰው ይምታ ቢባል ለማን ትተዋለህ? ተብለው ይጠየቃሉ ብዙ ጊዜ። እኔ ክርስቲያኖ ምል ይመስለኛል። በቃ በሃይ ፕሬሸር ፔናልቲዎች ውስጥ የምትተማመኝበት ግን ሀሪኬንም ልክ እንደዛ በጣም የሚገርም የሃይ ፕሬሽር የፍጹም ቅጣት ምት የመምታት ሪከርድ ያለውን ስለዚህ እሱ ትላንትና ጎል አስቆጥሯል። ግን ሌላኛው ኪሚህ ነው። ኪሚህን በተመለከተ ብዙ ወሬ እንዳለ ታወቂያለች ሰሞኑን አርሰናል ሲባል ነበር። አንድ ፍሎሪያን ፕሌተንበርግ የሚባል የስካይ ዱሽላንድ ጋዜጠኛ አርሰናል ይሄን ተጫዋች ይፈልጓል የሚል ዘገባ ወጥቶ ነበር ሰሞኑ። የስካይ ጋዜጠኛ ነው እንዳልኩት። ባርሰሎና የረጅም ጊዜ ፈላጊ ነው። አሁን ደግሞ ሪያል ማድሪድም የክሩስ የረጅም ጊዜ የረጅም ጊዜ እንኳ ቲሁም በእድሜ ወጣት አይደለም፣ ግን የእሱ ተተኪ ማድረግ ይፈልጋል። ጓርዲዮላ ይፈልገው እንደሆነ አላቅም፣ ግን ጓርዲዮላ ነው ከቀኝ ተከላካይነት ወደ ስድስት ቁጥርነት የለወጠው እና ፈላጊዎች አሉት። የባየርን ኮንትራቱ እያበቃ ነው። እና ሰሞኑን በጀርመን ብዙሃን መገናኛዎች ስለ ባየርን ያለው ብዙ ወሬ የኪሚ ቆይታን የተመለከተ የኮንትራት ወሬ ነው። ግን ትላንትና ጨዋታው ላይ በሁለት ተግባራት አስደናቂ ነበር። መጀመሪያ የባየር ሌቨርኩሰኑን ፍሎሪያን ቬትስን ማርክ የማድረግ ኃላፊነት የተሰጠው እሱ ነው። ስለዚህ በተደጋጋሚ ከዚህ በጣም አስደናቂ ከሆነ የሌቨርኩሰን ፈጣሪ አስር ቁጥር ጋር የነበሩትን ፍልሚያዎች ያሸንፍ ነበር። ከዛ በኋላ ግን የመጀመሪያው ጎል ሲቆጠር እሱ ነው ክሮስ ያደረገው። ሁለተኛው ጎል ሲቆጠር የእሱ ክሮስ ነው ጎል የወለደው። ሌዘር ሻርፕ የሆኑ ክሮሶች ነበር ወደ ፍጹም ቅጣት ምት ሳጥን ይልክ የነበረው። መጥፎ ነገር ከተባለ ልክ የጀማል ሙሲያላ ጎል ሲቆጠር ሁለተኛው ጎል ማለት ነው ማኑኤል ኖየር እየተደሰተ ሲሮጥ ጡንቻው ተጎዳ እና ተቀይሮ ወጣ። ብቸኛው መጥፎ ነገር እሱ ነው። ዮናስ ኡርቢግ የሚባል ባለፈው ጥሪ ያመጡት አንድ ወጣት ግብ ጠባቂ ያላቸው ከኮን እሱ መጨረሻ ላይ ቀይሮ አስገቡት። ምንም አልተፈተንም፣ አንድ ሙከራ አላደን። ስምንቴ ነው ኳስ የነካው እና ስምንት ጊዜ ኳስ ሲነ ያ ላይ ያጨበጭባል የባየርን ደጋፊ ለማበረታታት ይመስለኛል። እና እሱ አንድ ትእይንት ነበር። ግን ለባየርን በአብዛኛው የቤት ስራቸውን ያጠናቀቁበት በጣም ጥሩ አሰልጣኝ አይኑ አልሆን ሰው አልቋል ማለት አይቻልም፣ ግን በጣም ሰፊ ይድላሉ። የመልሱ ጨዋታ ከሜዳቸው ውጭ የሚደረግ ስለሆነ በቅርብ ጊዜ ብዙ ጥሩ ሪከርድ ስላለው ከባየር ሙኒክ ጋር ጨዋታው ተሸንፈናል ብሎ የሚያምን አይመስልኝም። ግን የሰልፍ ኢንፍሊክትድ ነገሮች የራሳቸው ውጤት ግን ነበራቸው። አንዳንዴ ማልረዳው ሲሰራ ሰርቷል። ግን አሁን የባለፈው ጨዋታ ላይ ከባየር ሙኒክ ጋር የነበረው ጨዋታ ላይ የማጥቃት ተጫዋቾችን የሳጥን ተጫዋቾችን እየዘገየ ነው የሚያስገባው። አሁን የበለጠ ፕሬስ ለማረግ የበለጠ ኳስ ለመቆጣጠር በማሰብ ይመስለኛል ያለ ንጹህ አጥቂ ጨዋታ የሚጀምር ፓትሪክ ሺክ በጣም ጥሩ አማራጭ ነው። ቪክቶር ቦኒፌስ እንዳምናው ባይሆንም ሌላ በጣም ጥሩ ተጫዋች ነው። ግን የባለፈው ጨዋታ ላይ አምስት ደቂቃ ሲቀረው መሰለኝ ፓትሪክ ሺክን ያስገባ፣ ሰማንያ አምስተኛው ደቂቃ ላይ ያስገባ፣ እሱ ከባድ ስህተት ይመስለኛል። እኔ ትላንትናም ይህንን ተጫዋች አላስጀምረውም። በእርግጥ ከዛ በኋላ የማጥቃት ለውጦችን ማድረግ አስቸጋሪ ነው። ያደረጋቸውን ለውጦች ብታይ ሺክ ገብቷል፣ ግን በአስር ተጫዋች ጎድለው ነበር። በኋላም ቦይንዲያ ገብቷል ግን እነዚህ ሁለቱም ተጫዋቾች ከሰማንያኛው ደቂቃ በኋላ ነው የገቡት። አብዛኞቹን ለውጦች ያደረገው ከሰማንያኛው ደቂቃ በኋላ ነው። ፈጣን አልመሰለኝም አንዳንድ ለውጦች ላይ ባለፈው የቡንደስጋ ጨዋታ ላይ ያንን ሁሉ ሙከራ እያደረጉ ያንን ሁሉ ቴሪቶሪና የኳስ ቁጥጥር ድርሻ ይዘው የሳጥን ፕሬዘንስ ግን አልነበረው ለምን እንደሚያመነታና እንደሚዘገይ ያላቅም ጨዋታውን ሲጀመር በጨዋታ እቅዱ ምክንያት ቢሆንም ግን ጨዋታው ሲያልቅ ቀድሞ ለውጥ ማድረግ ይችል ነበር። ከአምስቱ ለውጦች አራቱን ከሰማንያኛው ደቂቃ በኋላ ነው ያደረገው። ለማንኛውም አድቫንቴጅ ባየር ነው። አሁ አድማጮቻችን፣ እኛም የነበረን ቆይታ ይህንን ይመስል ነበረ። ሌሎች ደግሞ የአራዳ ፌም ዘጠና አምስት ነጥብ አንድ እንደሄደው ፕሮግራሞች ወደ እናንተ ይደርሳሉ። መልካም ጊዜ ይሁንላችሁ።